በሰሜን ሸዋ ዞን ሚዳ ወረሙ ወረዳ ሬማ ከተማ መንግስት ላቀረበው የሰላም ጥሪ ምላሽ የሰጡ ኃይሎች ከፍተኛ የመንግስት ኃላፊዎችና የጦር መኮንኖች በተገኙበት አቀባበል ተደርጎላቸዋል። አሳዝነነው ይቅር ያለንን ወገናችንን ሰላሙን በመስዋዕትነት እንጠብቅለታለን ብለዋል ለሰላም ጥሪው ምላሽ የሰጡ ታጣቂ ኃይሎች። የዚህንም ዜና ዝርዝር ከኢብራሂም መሀመድ እንከታተል በሰሜን ሸዋ ዞን ሚዳ ወረሞ ወረዳ እና አካባቢው ታጥቀው ጫካ ገብተው የነበሩ ለሰላም ጥሪው ምላሽ የሰጡት ኃይሎች የጫካ ቆይታችን ለወገናችን ያተረፈለት የማይረሳ ጠባሳ ነው፣ ለበደላችንም ይቅር በሉም ብለዋል። በመሄዳችን አጥፍተናል። ሕዝባችንም ሆነ የክልሉም ሆነ የዞኑ ባለስልጣን ይቅርታ እንጠይቃለን። ከዚያ በመቀጠል አሁን እንደተባለው ያው ለአንድ አመት ከስምንት ወር ተጎሳቁለናል መሪና ተመሪ የለንም። በዛ ምክንያት ያው እኛ ራሳችንን ለማዳን ከዛኛውም ወገን ከዚህኛውም ወገን ሳንሆን በጉስቁል ላይ ቆይተናል። አሁን ግን ራሳችንን ተመልክተን በተለይ በተለይ ግማሾቻችን ትልልቆች ነን። ቢሆንም መሄድም አልነበረብን ነበር። ያው ራሳችንን ለማዳን ሲባል ሄደናል። አይተን መንግስት ሆደ ሰፊ እንደሆነና መንግስትን ቀደም ብለን እናውቀዋለን መንግስት በሰላም እጅ ስጡ ሲሉን ያው እጅ ሰጥተን መጥተናል። ካሁን በኋላ የምንፈልገው ወንድሞቻችን በቅ የሚያሉ አሁንም እንደዙሁ እንደኛው እጅ ሰጥተው ወይም ደግሞ በሰላም እንደዙ እርቁ ተፈጽሞ በሰላም እንድንኖር በቃን የሚል መልእክት ነው የማስተላልፈው። ዛሬ ታጥቃችሁ የምትንቀሳቀሱ ኃይሎች የመንግስትን የሰላም ጥሪ በመቀበል ወደ ቀያችሁ በመምጣት ለሰላም መረጋገጥና ልማት በጋራ እንስራ ሲሉ ጥሪ አስተላልፈዋል። እርቁ በጣም መንግስት በአስቸኳይ አሁንም የሀገር ሽማግሌ ሃይማኖት አባት እንደዚህ ብሎ ያሉትን ወገኖቻችንና ወንድሞቻችን አስጠግቶ ተኛ ጋር በጋራ ብንሆንና በጋራ ልማታችን እንዲቀጥል ቢሆን ጥሩ ነው። እኛም ደግሞ በቃ እድሳት ያስፈልገናል። መቋቋሚያ አቤቱታችን የምናቀርበው አእምሯችን እንዲታደስ ያስፈልገናል። እኛም ደግሞ ንብረታችንንም በጣም ጉስቁል ውስጥ ስላለን አሁንም ደግሞ አቤቱታችን የምንቀጥለው እኛ ተኛ አእምሮ መታደስ በመቀጠል መቋቋም ያስፈልገናል እኛም ለእኛም አስቦ መንግስት አስፈላጊውን ክትትልና ድጋፍ እንዳደርግልን ነው። የሰሜን ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ኤልያስ አበበ መንግስት ባቀረበው የሰላም ጥሪ በርካታ ኃይሎች እጃቸውን በመስጠት ወደ ቀያቸው እየገቡ መደበኛ ህይወታቸውን በሰላም መኖር ጀምረዋል። ዞኑ ከክልሉና የሚመለከታቸው አካላት ጋር በመተባበር ለሰላም እጃቸውን የሰጡ ኃይሎች ወደ ቀድሞ ሰላማዊ ህይወታቸው ለመመለስ የጀመረውን እንቅስቃሴ አጠናክሮ እንደሚቀጥል ላረጋግጥላችሁ እወዳለሁ ብለዋል። እንደ መንግስት የሰላም ግጭቶች መፈታት ያለባቸው በሰላም አማራጭ ነው በውይይት ነው በምክክር ነው የሚል ጽኑ አቋም አለው። ችግሩም ከተፈጠረም በኋላ ሳይፈጠረም በፊት እሱን ጥሪ። አሁን በጣም ተስፋ ሰጪ የሆነ ነገር ምንድን ነው? እሱን ጥሪ በብዙ ወጣቶች እየተቀበሉ ነው ያሉት። ከመቶ ሰባ በላይ የሚደርሱ ወጣቶች ባለፉት አንድ ወራት ብቻ እጅ እየሰጡ ነው ያሉት። በሰላም ጥሪውን ተቀብለው ወደ መንግስት እየመጡ ነው ያሉት። እኛም አሉበት በረሃ ድረስ እየተንቀሳቀስን እየተቀበልን የተቀበሉት የሰላም ጥሪን አመስግነን ወደ አካባቢያቸው ወደ ህዝባቸው እየቀላቀለን ና ያለ ነው። ከነጥጥቃቸው ነው እየገቡ ያሉት የቡድን መሳሪያዎችን ጭምር እየያዙ ነው እየገቡ ያሉት። እኛም እያዋየን ስልጠና እያሰጠን ከክልሉ መንግስት ጋር እየተመካከል ደግሞ ተጨማሪ የመልሶ ማቋቋም ና የታድሶ ፕሮግራሞች እንዲዘጋጁ እያደረግን ያለ ነው። እሱን የበለጠ አጠናከር የምንቀጥለው ሆኖ ማለት ነው። የሃይማኖት አባቶች የሀገር ሽማግሌዎች፣ ዛሬም ታጥቆ የሚንቀሳቀሱ ኃይሎች ወደ ቀያቸው እንዲመጡ የጀመራችሁትን ጥረት አጠናክራችሁ እንድትቀጥሉ አደራ እላለሁ ነው ያሉት። ጽፈት ቤት አላፊው ህዝባችን ጋር ታንለየው በመከራውም ጊዜ አብረን ሆነን፣ በደስታውም ጊዜ አብረን ሆነን ጎን ሆነን ሰርተናል። እሱ ያመጣው ውጤት ነው የሚል አቋም ነው ያለን። ይሄ በጣም ተስፋሰጪ ነው። አሁንም በብዙ አካባቢዎች የቀሩ ወጣቶች አሉ፣ ጫካ የሚንቀሳቀሱ ወጣቶች አሉ። እነሱ በፍጥነት ወደ መንግስት የሰላም ጥሎ ተቀበሉ መምጣት አለባቸው። አካባቢው ሰላም ማግኘት አለበት። አካባቢ ሰላም ማግኘት አለበት። የተጀመሩ የተቋረጡ የመሰረተ ልማት ስራዎች መቀጠል አለባቸው። ይሄ ሲሆን ነው የህዝባችን ጥያቄ የሚመለሰው የሚል ጽኑ አቋም ኖረን ታች በህዝባችን ጋር ስራ እየሰራ ነው ለማለት